በጣም ከባድ ነው። መጀመሪያ ነው ትናንትና የቀረበውን የሚቀርበው ፕሮግራም ለማየት በጣም ሰስፔንስ ሁኔታ ጓጉቼ ነበረ አስጠብቀው የነበረ ከዛ በአጋጣሚ ሳ ይህን ያክል በሀገራችን 27 ዓመት ህግ ተጥቷል ወይ ሳስብ በጣም ኖራ ራሴን መቋጠር ሁላስ ታክት ድረስ ማለት ነው። በጣም ስሜታዊ የነበረው ማለት በአገራችን ላሉ የሚባሉ ትላላቅ ባለ ስልጣኖች ይህን ያክል በህዝባችሁ ላይ በአገራችን ባለማች ላይ ራሱ ማለት ይቻላል ህዝቧን ለመጀመሪያ ጊዜ እንደዚህ ያሰቃየች አገር ኢትዮጵያ ውስጥ ያሉ አምባገነን ባለስልጣኖች ናቸው። እኔ በጣም ሰው ሽባ ሲሆን እግሩ እንደዛ መንቀጥቀጥ መቆም ሲያቅተው ጥፍሩ ተነቅሎ ሽባ ሲሆን ሰው የሰው ልጅ አእምሮ ቶርች ሲሆን በጣም ያማል እና በጣም ነበር ያዘንኩት። ያን ፕሮግራም ሳይው ሁሉ አምባይ የመቋቋም አቅቶ የነበረ በጣም ስሜታዊ ነበርኩ መናገር እስከሚያቅተኝ ድረስ ማለት ነው። በተለይ አንደኛው ልጅ ከባህር ዳር አካባቢ የነበረው ልጅ እግሩ የሚንቀጠቀጠው ልጅ የነበረው በዊልቸር መክራንች ሲጓዝ የነበረው ሰዎች በጣም ነው በቃ ውስጤን ኒንጃ መናገር ስለታክት ድረስ በእንባ ነበር እንትን ያልኩት። ቤተሰቦቹ እንደዛ አድርጎ አሰቃይተዋል። እሱም እንደዚህ ሆኖ አሁን አይተው ከሆነ በውስጡ ወገቡ ራሱ መደገፋችን መጓዝ አይችልም ያለው ነገር ነው። ይሄን ያክል ሰባዊ በእስር ቤቶች፣ በመንግስት እስር ቤቶች በፌዴራል በሚተዳደሩ እስር ቤቶች እነዚህ አይነት ወንጀል መፈጸሙ እውነት በጣም ያሳዝናል። በእውነቱ በጣም ነው የሚገርመው። ስለዚህ እኛ አናቅም ነበር ይሄን ድሮ። ያው ዲሞክራሲ ነው ምናምን ስለሚባል ጀስት በዛ ሰዓት ልጆችም ስለነበር እንደዚህ አይነት ሰብዓዊ ጥሰቶች እንደሚፈጸሙ አናቅም ነበር። ያው ጊዜ ጊዜን ወልዶ ያወጣዋል። ምክንያቱም ከዛ በፊት የነበሩትም መልካም ይባላሉ ነገስታት፣ ግን ኋላ ላይ ሲወርዱ ነው እንትናቸው የሚታወቀውእና ና አሁን ይሄንን ስናይ በጣም ነው ያዘንኩት እኔ ምክንያቱም እንደዚህ አይነት ነገር አንድ ኢትዮጵያ በሌላ ኢትዮጵያ ላይ ማን ይሁን ማን እንግዲህ ጊዜ ለየዋል እንደዚህ አይነት የሰብአዊ መብት ጥሰት እስፔሻሊ እኔ ከምንም በላይ ደግሞ ያሳዘነኝ መላ የኢትዮጵያ ሕዝብ ለአንድ መጠናከር ብሎ እየገነባል ካለው ከህዳሴ ግድብ የሚቆነጥሩት ነገር ከምንም በላይ ከመብት ትሰቱም የበለጠ ነው። ምክንያቱ የእያንዳንዱ የኢትዮጵያ የደም አሻራ ያረፈበት ነገር አንድ እሱ ነው። ሌላ ደግሞ እንደዚህ አይነት በሰዎች ላይ ቆዳ በማንጠልጠል እንደዚህ አይነት እንዴት ማሰር ብቻ እንኳን በቂ ነው ለሌላ ነገር ምትን ብሎ ምክንያቱ አንድ ወንጀለኛ ነው እንኳን ቢባል ከሰርክ የሆነ ቦታ ላስቀምጠ በሰላም ወይ ጊዜውን ሲጨርስ ይፈታል። ነገር ግን እንደዚህ አይነት ዘላለማዊ ቁስል በአንድ ሰው ላይ አኑሮ መውለድ እስከማይችል ድረስ እንደዚህ አይነት ጥሰት መፈጸም በእውነት በጣም አዝኛለሁ። እኔ በበኩል እንደ አንድ ኢትዮጵያዊ በጣም ማየት ሁሉ እስከሚያቅት ድረስ እንትን ምክንያቱም አንዱን ምናጥላላበት አንዱን መንግስት ምናጥላላበት እኛ ጥሩ ነገር ሰርተን ካላሳየን ምኑን ዋጋ አለው አጋለው ማለት ነው። አንዱን ደርግና ጥላላን እንደገና ደግሞ ይሄኛው ደግሞ በመጨረሻ ላይ እንደዚህ አይነት ነገር ስናይ በጣም ለማየት አዘንኩኝ። እንግዲህ ማን ይሁን ማን ባናቀ እኔ በጣም ያዘንኩት እንደሰው ምክንያቱም እኔ 27 ዓመት ሙሉ እንደዚህ አይነት ነገር አገራችን ውስጥ ይፈጸማል ብዬ አላስብም ነበር። ምክንያቱም ጥሩ ስራ እንደሚሰራ ነው እኛ ስንሰማ የነበረው እንጂ ድብቅ ነገር እንደዚህ ሲሰራ አይቼ ማላቅም ሰምቼ አላውቅም ነበር። ግን እውነት አሁን እየቆየ ሲወጣ እኔ ደስ ብሎኛል። ግን እንደሰውም ደግሞ አዝኛለሁ፣ ማልቀሻለሁ። ምክንያቱም በቴሌቪዥን ሰምቼዋለሁ ቀደም ብዬ ግን እንደዚህ በአካል ሰዎቹ ቀርበው ሳይና ሲናገሩ ሲያለቅሱ አብሬያቸው አልቅሻለሁ። ያለው ገብቷል በቃ ከሰው ልጅ አይጠበቅም። ሰው የሆነ ፍጡር ደግሞ እንደዚህ ሰው ላይ እንደዚህ አይነት በደል ያደርሳል ብዬም አልጠብቅም ነበረ። ግን ባየት ነገር አዝኛ ያለው ኖርማሊ ያው የሚያሳፈር ሁኔታ ነው ያየነው እንደ መንግስት ዲሞክራሲያዊ መንግስት ሆኖ ሀገርን የሚመራ በሀገር ሲመራ ህዝብን ነው የሚመራው። ራሱን ህዝብ እንደዚህ የሚጨፈጭፍ መንግስት እኛ እስካሁን ያው ማለት ያው በኛ እድሜ ያየነው ነገር አሳፋሪና ያው የሚያሳዝን ድርጊት ነው ያየነው። እኔ አውቃለሁ፣ በግሌም በቤተሰብ ደረጃ ደርሶብኝ አውቃለሁ። ይሄ ነገር አሁን ለውጡ ከመምጣቱ በፊት ጀምሮ በቤተሰብ ደረጃ አባቴ ማለት ነው ደርሶበት፣ እሱንም አርባ ቀን እንደዚህ በሽብር ወንጀል ቀጥለው በገና በጥርጣሬ ግሩን ከእጅግ አስሮ ስሮ ሲያሰቃዩት እንደነበረ ጨለማ ቤት አስገብቶት እንደነበረ ያመረጃው ነበረኝ። እጮህ ነበረ፣ ማን ይሰማሃል? የዛኔ የሚሰማው አልነበረም። ግን በኢትዮጵያ የሚያክል አብዛኛው ህዝብ ያቅም ብዬ አስባለሁኝ። አሁን ነው የፋው የሆነለት የመጣ እኔ ግን በግሌ ያቀ ነበረ። አሁን ደግሞ በሚዲያ ላይ የፋው ነው ሳይ እጅግ በጣም ደስተኛ ነኝ። እንኳን እኔ ከእለታት አንድ ቀን አስቤ ማላቅ ነው ማዕከላዊ የሚባለው ፓርት አለ ሲባል እሰማለኝ እንዲህ በታሪክ እና አይ አልፎ አልፎ ጊዮን አካባቢ ላይ አለ ይኖራል የሚባል ነገር አለ። በእርግጥ የምናየውም ህንፃ ያው ኖርማሊ የደህንነቶች ቢሮ እንደነበረ እንዲሁ በጭምጭምታ ያህል እንሰማለን እንጂ ይሄን ያህል እንደዚህ እንደ ግለሰብ ቤት ተከራይቶ እንደተያዘ እንደው በየጉራንጉሩ ይሄን ያህል የማሰቃያ ቤቶች ይኖራሉ ብዬ አንድ ቀን ማሰብ የማላቅ በእውነቱ ከሆነ አልቅሻለሁ። በጣም የተደረገውን ነገር ኖርማሊ ስናየው ያኔ ከተደረገው በላይ ደግሞ ሰው ቤተሰቡ ተቃውሶ አጋጣሚ ዛሬ አሁን ማህበራዊ ድረገጽ ላይ ሳይ ልጁን እንኳን ያጣ አባት ዛሬ አፋር አካባቢ እንደተገኘ ምናምን ሳይ ያው መገናኘታቸው ምንም እንኳን መልካም ቢሆንም ግን የተደረገው ነገርና ጅስ ኖርማሊ ሁኔታዎችን ቃውሶቹን ስናያቸው በጣም የሚያሳፍር ከሰብአዊ መብት ጋራ፣ ተያይዞ ያለው ነገር እኔ በታሪክ የሂትለርን ታሪክ በጀርመን ላይ አይተናል። በጣሊያን ላይ የነበረውን ሁኔታዎች እናውቃለን። ግን እንደዚህ ይሆናል ብለን የማይገመት ነገር ደስተኛ ስናየው የነበረው ከቨሩን መሆኑን ያሞራል ቻለ እኔ ጥሩ ነው ብዬ ነው የማስበው። ለምን እንደሆነ ታውቃለህ? ህዝቡ ሁለት ልብ ነው መሀል ላይ ያለው ታውቃለህ አይደል? አሁን ለምሳሌ በአንዳንድ ቦታዎች ላይ እንደምታየው አንዳንድ ሰው ሰው እነሱ ጥፋተኛ አይደሉም፣ እነሱ ጥፋተኛ ናቸው እያለ ግራ የሚጋባ አለ። በኢሳት መቅረቡ ህዝቡ እውነታውን እንዲያቅና በቃ በራሱ ዲሲዥን ውሳኔ እንዲያሳልፍ ይረዳዋል ብዬ አስባለሁ። ምክንያቱም ህዝቡ እስካሁን አልነቃም ነበር። ይሄን ያክል እንደሚፈጸምበት የሚያውቀው ጥቂቱ ዜጋ ነው፣ የተጎዳው ማህበረሰብ ብቻ ነው። አሁን ግን ህዝቡ እንደዚህ በየፋ መውጣቱ ለወደፊት የሚመጣው ትልቅ ብሩ ተስፋ ፈንጣቂ ነው ብዬ አስባለሁ። በጣም ትልቅ ጠቀሜታ ነው ምክንያቱም አንዳንድ ሰው እስካሁን ድረስ የሚከራከር አለ አይ እንደዚህ ያልሆነም በሁለት መንታ ልብ ያለ ሰው አለ እውነቱን አላየማ ምክንያቱም እስካሁን ድረስ የወጣ ነገር የለም ስፔሻሊ እኮ ስለ ህዳሴው ግድብ እንኳን ማወቅ የጀመረው ምን ያክል እንትን ሆነ የሚለው ማወቅ የጀመረው ስመኘው ኢንጂነር ስመኘው ከሞተ በኋላ ነው ገብቷል እንደዚህ አይነት ኦኬዥኖች ናቸው አንዳንድ ነገሮች እንድንጠረጥር ነው ያደረገው እና እንደዚህ አይነት የትላንቱ ዘገባ በቴሌቪዥን በተለያየ ነገር መተላለፉ አሁን መጠርጠር እንድንጀምር፣ ለካ እንደዚህ አይነት ነገር አልነበረም እኛ እንደነበረ እያመንን ነበር። ነገር ግን እውነትም ትክክለኛ በሰው ላይ እንደዚህ አይነት ሰብአዊ መብት እኛ ደርግ ላይ የቆመ ነበር የመሰለ ግን አሁንም ደግሞ እንዳለ እንድናረጋግጥ ወይም ደግሞ እንድንጠረጥር፣ አትሊስት እንድንጠረጥር ነው ያደረገ ባይታዩ ኖሮ ኮ ምንም ጀስት እንትን አንደለም አበ ስፔሻል ትሪሊዮን ብር ነው ከኢትዮጵያ ሸሸ የተባለው። እንዴት ከዚህ ከደሃ ሀገር ይህን ያክል ብር ይሄ እኮ ትልቅ መካከለኛ ኢኮኖሚ ውስጥ ገብተናል ማለት ይቻላል። ትሪሊየን እኮ አሜሪካ ራሱ ለበጀቷ የምትመድብ አይመስለኝም። በቢሊየን ደረጃ ነው፣ ግን ትሪሊየን ግን ከኢትዮጵያ እየሸሸ ነው። ስለዚህ ይሄን ያክል መካከለኛ ገቢ ውስጥ ምን ገባው ገንዘብ ሲሸሽ መሸሹን እንኳን ያወቅ ነው በዶክመንተሪዎች በመተላለፋቸው ነው። ባይሆን ኖሮ በዚህ ሰዓት እንትን ባይሆን ኖሮ ለውጡን እንኳን በደም ሁሉም ሰው እንዲደግፍ አያደርግም። ምክንያቱም በተለያየ ቦታ ሰልፍ ይካሄዳል ሳያቅ ሊሆን ይችላል። ግን አሁን አረጋግጦ በትክክልም እያየ ወደ የትኛው ወገን ነው መሆን ያለብኝ የሚለው እንዲህ አይል ሊረዳው ይችላል የሚል እምነት አለ። የተደበቁትን ነገሮች በግልጽ ሰው ማየቱ ጥሩ ነው። ምክንያቱም እንደዚህ በግልጽ በቴሌቪዥን ባላየን ኖሮ ወሬ ብቻ ሆኖ ነበረ የሚቀረው። ያው ሰምቸዋለሁ ቀደም ብዬ ግን ያው ካላየህ አታምንም ማየቴ ሰዎች ላይ የደረሰው ነገር ስቃያቸው፣ መከራቸው፣ መስራት እንደማይችሉ እግራቸው እስከመቆረጥ የደረሰውን አይቻለው። በቤተሰባቸው ላይ በነሱ ላይ የደረሰው ሰቆቃ እኔ ውስጤ አዝኗል። በቃ ምን ልበለ መናገር ከምችለው በላይ አዝኛለሁ እና ለህዝቡ ይፋ መደረጉ ጥሩ ነው። በጭራሽ እኔ ቢያንስ በስም እንኳን የምሰማው እኔ ፋዘርን የሚነግረኝ ማዕከላዊ የሚባለውን እስር ቤትና ቂሊንጥ ያለውን ነው የማውቀው። ግን እነዚህ እስር ቤቶች በየቦታው ግራውንድ ቶርች ማድረግ፣ የጨለማ ክፍሎች በሚዲያ ላይ ሳየው የምር አንገቴን ሁላ ነው የያዝኩት። በጣም ማመን እስቲያክት ድረስ ማለት ነው። ጭራሽኑ ማንም ማያውቃቸው የደህንነት መስሪያ ቤት ብቻ የሚያውቃቸው እስር ቤቶች ናቸው፣ ግን በፌዴራል እየተዳደሩ ይሄንን እኔ መገመት ነው ያቃተኝ ሁሉ ስሰማ ማለት ነው። ይሄን ያክል እስር ቤት ምን ይኖራል ብዬ አላሰብኩም። በእውነቱ እኔ እስር ቤቶችም ከዚህ በፊትም እኔ እንደዚህ ሆንኩ ሆኜ የወጣው ምናምን የሚል ሰው ገጥሞኝ ነበር። እኔ በፍጹም ላምን ለምን አልቻልኩም። የሆነ ሰዓት በዩኒቨርሲቲ ተማሪ በነበርኩበትም ሰዓት እንደዚህ አይነት የሰብአዊ ጥሰት ገጠመኝ ምናምን፣ አይ በፍጹም እንደዚህ ሊሆን አይችልም የምንመራው በዲሞክራሲያዊ ስርዓት ነው ብዬ ተከራክሬው ነበር። ነገር ግን በኋላ ኢቲቪ በዛ ጊዜ አይዘግብም እንደዚህ አይነት ነገሮች። ግን አሁን ዘግቦ ሳይ እንደዚህ አይነት ማረሚያ ቤቶች በአዲስ አበባ በስተዋል እስፔሻሊ ህገወጥ የሆኑ ማረሚያ ቤቶች በስተዋል ሲባል ገርሞኛል። አንደኛ እሱ ነው የገረምኝ ከሱ ይልቅ ደግሞ የገረምኝ እንደዚህ አይነት ህገወጥ የሆኑ በሰብአዊ ጥሰቶች እንደሚፈጸሙ አላውቅም። ይታሰራል ከዛ በኋላ እንደሚወጣው ነበር ማንም አቀው እንደዚህ እንደዚህ ሆንን ሲባል እራሱ አናምንም ነበር። በዛ ሰዓት በቃ ዝም ብለው ነው ያው አንድ ሰው ከማረሚያ ሲወጣ የሚለውን ነገር ነው የተናገረው እንጂ እንደዚህ ተንጠለጠለብኝ፣ እንደዚህ ተወጋው፣ በጣም ብዙ ነገር አደረጉኝ ስለ በፍጹም አላምንም። አሁን ግን ሳይ በጣም ነው የገረመው በራሴ ማለት ነው። እኔ ትናንትና ይሄን ፕሮግራም እንዳየሁት ወዲያውኑ ማለት በቃ ስሜት የነገረኝ አንድ ነገር አለ መንግስት በአስቸኳይ እነዚህን ሰዎች ለህግ ማቅረብ እንዳለበት ለምን በላይ

እኔ እንጃ እኔ አሁን መንግስት ይሄን እነዚህ ያደረጉ ሰዎችን የከፍተኛ ባለስልጣኖችን ወደ ህግ ማቅረብ አለበት ብዬ አምናለሁ። እንደዛ ማየው ከሆነ እንደገና ወደ ድሮ ልንመለስ ነው ማለት ነው። ህዝቡም በየውስጡ ቁርሾ አለ። ቁርሾ የሚጠፋለት እነዚህ ሰዎች መንግስት ለፍትህ ለህግ ሲያቀርብ ነው። የሰባይ አሁን እስከ ዛሬ ድረስ በነበረው ጀስት ምንም ስለማናቅ ወንጀለኞች ላይ ብቻ ትኩረት ያደረገ የነበረ ነበር ይመስለኝ። ግን አሁን አሁን ሳይ ግን ያው ወደዛ እያመዘንኩ ነው። እስካሁን ድረስ ባልቀር ስፔሻሊ ከትላንት ጀመር ባየሁት ነገር ምክንያቱም ስፔሻሊ በኢትዮጵያውያን ላይ ደሞ መሆኑ በሁሉም ላይ መሆኑ ደሞ ብሄር ተኩር ነው እንዳልልም ደሞ እያስቸግረ ምክንያቱም በአንድ ጎሳ ላይ ብቻ ተነጥሎ የደረሰ ሳይሆን በሙሉ ኢትዮጵያዊ ላይ ነው እየሆነ ያለው። ስለዚህ ምንም ለመደምደም ሁሉ እስኪያቅተኝ ድረስ ነው። ግን በህግ ደረጃ ሊጠየቁ ይገባል። ኖርማሊያ ሀገሪቷ ህግ አለ ሰብአዊ መብት ያጎደለ ወይም ደግሞ የጣሰ መጠየቅ አለበት። መንግስት ያው በዚህ ጉዳይ ላይ ገፍቶ ሄዶ የጀመረው ጅምር አለ ጅምሮችን አጠናክሮ ግዴታ ደግሞ ያልቀረቡትን ቀርቦ ከማንም ይሁን ምንም ያው ከህግ በላይ ሊሆን ስለማይችል የህግ የበላይነት መንግስት ሊያስከብር ግድ ይለዋል። እነዚህ ሰዎች እንዳያቸው አሁን አብዛኛው ከጁ ዳፍ የሚባለው ኑሮ ይህን ደረጃ የሚኖር ሰዎች ኢትዮጵያን ስንባል ማለት ነው እነዚህ ሰዎች ያው መንግስት ከፍተኛ የሆነ ክትትል አድርጎ ህክምና የሚያገኙበትን መንገድ አመቻችቶ ከተቻለ ሀገር ውስጥ ካልተቻለ ደግሞ ወደ ውጭ ሀገር ሄደው የሚታከሙበትን መፍትሄ ቢዘጋጅላቸው ጥሩ ነው ብዬ አስባለሁ። ማጽናናት፣ ድጋፍ ማድረግ አይዟችሁ ማለት ገብተዋል፣ ተጎድተዋል። እነሱም ብቻ አይደሉም ቤተሰቦቻቸውም ተጎድተዋል፣ አይምሯቸው ተጎድተዋል። እንደዛ እያለቀሱ መናገር እስኪያቅታቸው ድረስ ቤተሰብ አስተዳዳሪ የነበሩት ዛሬ እንደዚህ አካላቸውን አጥተው